ብሩኬ አሁን ይሄ ልጅ ማለት ነው እንደዚህ ቢያደርገው ማን ይፈርድበታል? እውነት ልጁ እኮ በጣም አቃጣይ ነው። ብሩኬን ለማናደድ የሚያደርጋቸው ነገሮች በጣም ትግስት ነው ይፈታተናሉ። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። እውነት ለመናገር ልጁ በጣም መጥፎ ልጅ ይመስላል። ማለት በልክ አላደለ ብሩኬ ተገፋፍቶ ወይ እሱን የሆነ ነገር አድርጎ ብርኬን እስር ቤት ለመወርወር ሊሆን ይችላል እንደዚህ የሚያደርገውና፣ ነገር ግን አንዳንዴ በቃቃ ጨዋታ ይመስላል ማለት እኔ እኮ አሁን በጣም ሰው እየተወዛገበበት ያለ ቪዲዮ ነው እየተሰራ ያለው። በዛሬው ቪዲዮ ለምሳሌ አይ ድራማ ነው እየሰሩ በቃ እነሱ ተዋቸው ይስሩ ምናምን ይባላል። ቀጣይ ቪዲዮ የሚመጣው ደግሞ ስሬ ሳድርገውት ነገሩን ቅጥልጥል አድርገውት ይመጣሉ እና ወይ ከድራማው ነው ብለን በአንዱ አልጻናን በቃ ከጅዋጅዌ ቤሉት በቃ ጅዋጅዌ ነው። እና ጣም ከባድ ነው። አሁን ደግሞ የትናንቱ ድራማ እውነት የማይመስለው ማለት ሻንጣ ይዞ መምጣቱ ነው። እንዴት ነው አንድ ሰው ከእናንተ ጋር በስነስርዓቱ እንኳን የማይተዋወቅ የማይግባባ ሰው ከእናንተ ጋር ኖራለሁ ብሎ ሲመጣ አሁን ይሄ ምን አይነት ድፍረት ነው ትሉታላችሁ? ድራማ ነው እንጂ ብለን ማለት የምንችለው ማለት ነው። እና በፍጹም ይሄ ማለት ለስራ ብለው ያደረጉት ካልሆነ በስተቀር ማለት ነው። ጭራሽ ድፍረት ኖሮ ሻንጣ ይዞ ለዛውም፣ ከሴት ቤት ሀይሚ እኮ ወንድ አይደለች ማለት እንዴ፣ ሴት ነች፣ የማንንም ሰው አስገብታ የምታሳድረው። ሀይሚንስ እንዴት ቢመለከታት ነው? ልጁ እንዴት ቢንቅ ነው? በዚህ ደረጃ እንዴት ቢናናቅ ነው? ብሩኬ እንዴት ቢደፍረው ነው? እና ብሩኬ መደብደቡ ልክ ነው። ዱላም ሲያንሰው ነው ልጁ ማለት ግን፣ ብሩኬ በተማታ ቁጥር ካህኒም ላይ ከብሩኬም ላይ የሚደርሱ ነገሮች ሊኖሩ ስለሚችሉ እንደው ብሩኬ ወንድማችን ብትጠነቀቅ። የእኔ አባት ተቃጠለ እኮ በፈጣሪ ስም፣ ጨጓራውን አቃጥሎ ሊደፋው ነው። እንኳን ለወንድ አይደለም፣ አደለም፣ ለሴት ራሱ በጣም ትግስት ይፈታተናል። ይሄ ልጅ አዲስ የመጣው ልጅ ማለት ነው እና ጭራሹን እኔ ገብቼ ከአንቺ ጋር ልኖር። ብሩኬ ላንቺ እኔ እንደዚህ ካደረገኝ አንቺን ቢገልሽስ? አ ሚኒ ጉዴ ፈላ ይህ ታውቋ ነው በዚህ ልጅ ላይ ሊከራከርላት የቻለው። ብሩኬ ነብሰ ገዳይ ነው እንዴ? ካልነኩት የማይነካ ልጅ ነው። በዚህ አጋጣሚ የምር ብሩኬ ካልነኩት የማይነካ ሰው ነው። እንደዚህ እየመጡ የሚደበደቡት ደግሞ የእሱን መብት ተጋፍተው እየመጡበት ነው። ከዚህ በፊት የመጡት የእሱን መብት ነክተው ነው እንጂ ሄሎ ዘሎ ሰው የሚነካ ልጅ አደለም። እና ለማንኛውም ብሩኬ ራስን ጠብቅ፣ ማለት የሆነ አላረ ታገስ፣ በቃ እንደዚህ አሳው የሆኑ ሰዎች ሊያሳስቱ ነው የሚጥሩት። ሁሉ ነገራቸው፣ ስራቸው፣ እርምጃቸው፣ እንቅስቃሴያቸው በሙሉ ሰውን ለማሳሳት ነው ወይ እነሱ አቅም የላቸውም። እና ይሄ ፊቱ ላይ እየተቀባው ራሱ ቻፕስቲክ በሉት ቻፕስቲክ፣ እንኳን አይመስልም፣ የጫማ መቅቢያ ቀይ ቀለም ነው የሚመስለው። እኔ ቻፕስቲክ መስሏል ታየ፣ የምሬን ነው ቤተሰብ እና የጫማ መቅበህ ቀለም ነው እንደ ለቅልቆሴ መጣ እያልኩ ነበር። ብቻ የበለዘ ነገር አይታየ ምናምን የጫማ ቀለም ተለቅልቆ በጣም ነው። እና ደግሞ ብሩኬን ተው በቃ አሁን እንደውም የሚያዋጣችሁ ከብሩኬ ጎን መሆን ከብሩኬ ጎን ሆናችሁ የዚህ ልጅ ተንኮል ማብረድ ወይም ደግሞ መከታተል ማየት ነው እንጂ ብሩኬ ለምትደባደበል፣ ለምን ስሜታዊ ትሆናል፣ አትበሉት። በቃ እንዴ፣ እንኳን አይደለም ወንድ ቀርቶ ሴት ልጅ ስሜታዊ ያደርጋል ይሄ ልጅ ሀይሚ እውነት እንደዛ አይባልም። እግዚአብሔርን በተለይ ደግሞ ከእንደዚህ አይነት ጠላት ፊት ብሩኬን እንደዛ አትናገሪ። ይሄ ይፈክራል እንዴ ምናምን አትበይ እንዴት እንደሚናደድብሽ እያየች ነው። በአንዳንድ ቃላቶች ማለት ነው እና አንዳንዴ የምንናገራቸውን ነገሮች መጠንቀቅ። እንዴ የሴት ልጅና የወንድ ልጅ ስሜት አንድ አይደለም። እውነት ነው የምላችሁ፣ ወንድ ልጅ በጣም በሴት ከመጣ ከባድ ነው ስሜቱ እውነት ሲቀጥል ደግሞ ያው ስላለፈው ነገር ምንም አይነት ነገር መጠየቅ አልፈልግም፣ በቃ የአሁኑን ነው ሰላም ማድረግ የምፈልገው ብላ ነበር። እንደገና ከመካከል ላይ ሆኖ አምጥታ ያላለቀ እኮ ያልጨረስነው ነገር አለ እያለች ነበረ እና ማለት ነው። እና እኔንም አላመንከኝም ማለት አንተ አስረዳኝ ስላላስረዳኝም እኔንም አላመንከኝም እኮ ያን እኔ አስረዳኝ ሳልልህ ያላስረዳኝ ነገር እያለ አንተ እንዴት እንደዚህ ትጠረጥረኛለህ? እንግዲህ ሀይ ሚሻ በእርግጥ ይሄ ልጅ ካንቺ ጋር ምንም ነገር እንደሌለው እኮ ሁሉም ይረ እንኳን ብሩኬ ከኛ ራሱ እየተረዳንሽ አይደል እንዴ ግን እልህ በቃ ልህ ይዞታልና ከዚህ ልጅ ምንም ኖሮሻል ብሎ ሳይሆን ልጁ የሚናገረው ነገር እልህ አስገብቶታል በቃ እንደገና ደግሞ ባይን የታየ ነገር ያው ይታመናል አይደል ልጁ ከሚለው አንጻር ተናዶ ነው እውነት እኔ ሀይሜን ብሩኬ ጠርጥሯት ነው ብዬ አላስብም ግን ተናዷል በቃ ምክንያቱም ወንድነቱን እየተፈታተነው ስለሆነ ማለት ነው። እና ስላለፈ ታሪክ ደግሞ በቃ በፎቶ የደረሰች ነገር ያለፈ ታሪክ ነው ካለሽ፣ እውነቴን ነው እኮ መተማመን ከሌለ ፍቅር የለም ሃይኒ ማለት ነው መጀመሪያ መተማመን ነው። እኔን ካመንሽ ከኔ ጋር ተዘቅ ያለሽ፣ ካላመንሽ ደግሞ ሁሉም ነገር ይቀራል እያለ ነበር። አዎ እምነት ይቀድማል። ከምንም ከምንም በላይ እምነት ነው የሚቀድመው። እምነት ከሌላችሁ ምንም ነገር ብትጀምሩ ዝሮ መፍረሱ አይቀርም። መጠራጠር ካለ እና መጀመሪያ ይሄን ነገር ፍቱት ይሄ የመጣባችሁን ጦስ ፍቱ መጀመሪያ። ከዛ በኋላ ደግሞ የሚሆነውን ነገር የእናንተን ህይወት የምታስተካክሉበት ነገር ይፈጠራል ብዬ አስባለሁ። እንግዲህ ሀይሚ በቃ እንዳትወጭ ተብላለች እኮ። ከዛ ቤት ከወጣች ደግሞ አስቦ ቤት አስለቀኳት እኮ እኔ ነኝ አስለቀኳት እያለ ጉራውን ይነዛበታል። ብሩኬ ደግሞ ሌላ ታምር ውስጥ ይገባል ማለት ነው። እና ሲጀመር ተፈርቶ ቤት ሊለቀቅ አይቻልም። በቃ ቤት መልቀቅ የለባትም። እንደውም ማን ነው እሱና ነው ሰው ቤት መጥቶ እሷን የሚያሳድዳት እንዴ? እኔ አሳዳጅ እራሱ ይሳደድ እንጂ የሀይሚ መውጣት የለባትም ብዬ አስባለሁ። ሲቀጥል ደግሞ ሀይሚ አንድ የተሳሳተችው ነገር ቤት ልለቅ ነው ምናምን እያለች ማውራቱ አሁን ጥፋት ነው። ብዙ ጊዜ ቤት ስትለቁ ቤት ልንለቅ ነው እንደዚህ እንደዚህ ምናምን ብላችሁ አታውሩ። አዲስ አበባ ላይ አሁን በስንት ሰዓት ቤት እንደሚለቀቅ ታውቃላችሁ? ማታ ላይ ምክንያቱም፣ ቀን ላይ አይቻልማ አይቻልም። መዳረሻችሁ ይታያል። በዛ ላይ ብዙ ነገር አለው እና ሚዲያ ላይ እንደዛ ስታወራ ማለት ነው አልሸሹም ዞር አሉ ነው ሳይኑ ጃ እንደዛ እያልሽ እያወራሽ የምትለቅበትን ቀን ይከታተልሻል ምናምን ከዛ በኋላ መጥቶ አዲሱ ቤትሽ ራሱ ሰተት ብሎ ይገባልሻል ማለት ነው። አየሽ፣ በዚህ በተናገርሹ መሰረት እና ለወደፊቱ ቤት ስለጭ ራሱ ከለቀቅሽ በኋላ ቤት ለቅጭ ያለው ምናምን ብለሽ ነው መናገር ያለብሽ፣ መናገርም ካለብሽ ማለት ነው፣ እንጂ እንደዚህ ሚዲያ ላይ ባይወራ ባይነኝ እኔ።